በምረቃው ፕሮግራም ላይ የተገኙት የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴም ቴክኖሎጂንና ትውልድን በማገናዘብ እየተሰራ ባለው ስራም አምስት ሚሊዮን ኮደሮችን በሶስት አመት ለማፍራት ኢኒሼቲቩ በጠቅላይ ሚኒስትር ዶክተር አብይ አህመድ ተጀምሮም ዓለም አቀፋዊ ስልጠናዎች እየተሰጡ ናቸው ብለዋል። አሁን ባለንበት ነባራዊ ሁኔታ እንደ ሀገር አንዱ የሪፎርም ካደረግንባቸው ሰክተሮች አንዱ የዲጂታል ዘመኑ ላይ ዘመኑን የሚመጥን ዜጋ ከማብቃት አንጻር ሰፊ ስራ እየተሰራ ነው። ያለው የአምስት ሚሊዮን ኢትዮ ኮደርስ ስልጠና እድሉ የጥቂት ጊዜ በመሆኑም ወጣቶችን ሊያመልጣቸው አይገባም ያሉት አስተዳዳሪውም በስልጠናው በመሳተፍ ዲጂታል ኢኮኖሚውን መቀላቀል አለባቸው ብለዋል። ይሄንን ኦፖርቹኒቲ ልንጠቀም ይገባል ማለት ነው። ስለዚህ ወጣቱ የይርጋ ጨፌና አካባቢው ላይ ያለው ወጣት በጌዴኦ ዞን ውስጥ ያለ ወጣት ይህንን ኦፖርቹኒቲ የተከፈለለትን ትምህርት ተምሮ ኢንተርናሽናሊ ሰርቲፋይድ እነዚህ ኤሪያዎች ደግሞ የተመረጡ ኤሪያዎች ናቸው አራቱም ማለት። ስለዚህ እነዚህ ላይ ሰርቲፋይድ መሆን ያስፈልጋል። በጌዴኦ ዞን 5000 በላይ ኮደሮች የተመዘገቡ ቢሆንም 1800 በላይ መመረቃቸውንና ከተመረቁት መካከል 31 በመቶ የይርጋ ጨፌ ወረዳ መሆኑን የገለጹት ዶክተር ዝናቡም ለተደረገው ትኩረት ወረዳውን አመስግነዋል። የእንኳን ደስ ያላችሁ መልእክታቸውን ያስተላለፉት የይርጋ ጨፌ ወረዳ አስተዳዳሪ አቶ ዳዊት ቡነም በይርጋ ጨፌ ወረዳ በ2017 በጀት አመት 700 ኮደሮችን መዝግበው ለማሰልጠን የታቀደ ቢሆንም ከእቅድ በላይ 765 ኮደሮች እየሰለጠኑ እንደሆነ አመላክተዋል። አጠቃላይ ከታቀደው ሰርተፍከት ከአንድ እስከ አራት መውሰድ አለባቸው ከተባሉት ውስጥ አምስት መቶ ሰማኒያ አምስት ሰርተፍከት መውሰድ የሚችሉ ሰዎችን ወይንም ሰልጣኞችን ማስቀር ይችለናል፣ ማለት ነው። የጌዴኦ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ አቶ ደረጀ ሾንጣም ኢትዮጵያ ዲጂታል ኢኮኖሚያውን በ2025 ከፍ ለማድረግ አቅዳ እየሰረች ነው ብለው፣ በቴክኖሎጂ ብቁና ተወዳዳሪ ዜጋን በማፍራት የዘርፉን እውቀት በማላቁ በኩል የስራ እድልንም በመፍጠሩ በኩል ኮርሶቹ ፋይዳ እንዳላቸው አመላክተዋል። ሁለት ዓመት ይቀረናል። 2019 ላይ ይሄ ተግባር ይቆማል ማለት ነው። ይሄ ተግባር ቆመ ማለት ይህንን እድል ለመሰልጠን አናገኝም ማለት ነው። ስለዚህ መሆን ያለብን ሁላችንም ልጆቻችንንም ጎረቤት ላይ ያሉ ወጣቶቻችንንም እንዲሁም ደግሞ ጓደኞቻችንንም ጭምር በመርዳት ይህንን እንሸትፍ ተጠቃሚ እንዲሆን የማድረግ ስራ መስራት አለብን። ከኮደሮች መካከል መምህር መክብብ ደሳለኝ እና ቅድስት ብርሃኑ እንደተናገሩት ለስልጠናው ከመደበኛ የስራ ሰዓታቸው ውጪ ያለውን ጊዜ እየተጠቀሙ ሲሆን ዓለም አቀፍ እውቅና ያለውን የምስክር ወረቀት በማግኘታቸው ደስተኛ ናቸው። እኔ በጣም እጅግ በጣም ደስ ብያለው ምክንያቱም ይህንን አለሚን ተቀላቂ እያለሁ ምክንያቱም አለም አንድ ጀንበር ላይ ነችና በቴክኖሎጂ ዘርፍ ወጣቱ ወደዛ ሊቀላቀል ይገባል። ወጣቱ ይህንን ኢኒሽቲቭ አልባ ላይ ቦታ ከሚያሳልፍ ትርፍ ሰዓቱን ጊዜውን ተጠቅሞ ይህንን ኢኒሽቲቭን ተጠቅሞ ቢያንስ የውጭ እድል ስራ እድልም ያገኛል። ቦሮ ጠቅላይ ሚኒስተራችን ካስተላለፉት ጊዜ ጀምሮ ብዙን ጊዜ እኛም ያው ስንሰማ ቆይተናል አሁን ደግሞ አጫጭር የሚሰጡ ኮርሶችን እንደ ባለሙያ በመውሰድ ለተከታታይ ሁለት ወራት ነበር የሰለጠን ነው እና ጥሩ የሆነ ስልጠና ለስራችንም የሚያግዘን ከአሁን በኋላ ለምንሰራው ስራም በጣም ቀላል ቀላልና አክቲቭ የሆነ ፕሮግራም በመሆኑ በጣም ነው ደስ ያለው።